ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 19 2017 ዓ.ም አጫጭር መረጃዎችን ወደእናንት እናንተ አደርሳለሁ። እነዚህን አጫጭር መረጃዎችና ዘገባዎች ከተለያዩ አካባቢዎች አሰባስቤ ይዤ ቀርብ ያለው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁ ከቆያችሁ እነዚህ መረጃዎች የምትሰሙ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየት፣ ሀሳብ ካላችሁ ጥቆማ ዜና ስሚል ዶት ኮም እንዲሁም ደግሞ በሌሎቹ ማህበራዊ ሚዲያ መልእክት መላላኪያ ዘዴዎች ልታደርሱ ይችላላችሁ። እያደርሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ ከፋኖ አንድነት አንጻር ያለውን ጉዳይ በተመለከተ ጥሪ ያቀረባችሁ አላችሁ። እንግዲህ ያው በተደጋጋሚ የሚቀርብ ጉዳይ ነው። ብዙ ሰዎች አሁን በተጽዕኖ መፍጠር የሚችሉ ሰዎች፣ ሚዲያዎችም፣ ሌሎችም ጉዳዩን ከዕለት ወደ ዕለት እንዲሁ በቸልታ እየተመለከቱት ነው የሚገኘው። ይህንን በተመለከተ በኋላ የሞራልም የታሪክም እንዲሁም ደግሞ የሕዝብና የትግል ተጠያቂ ከመሆን አስፈላጊ ረብርብ በማድረግ ፋኖ አንድ አቅጣጫ የሚይዝበት ወደ አንድ የሚመጣበትን መንገድ ማድረግና ተጽዕኖ ማድረግ ጊዜው የሚጠይቀው ጉዳይ ነው። ከዛ ባሻገር በተለያየ ጎራ ያለው ጉዳይ ምንም የሚፈይደው ነገር እንደሌለ እና ለትግሉ ለራሱ አደጋ ይዞ የሚመጣ ኃይልን የሚበትን መሆኑን በተደጋጋሚ ገልጻችኋል። ይሄ እኔም ዘወትር የምጋራው ሀሳብ ነው። እንግዲህ ተጽዕኖ የሚፈጥሩ ሰዎች በየአካባቢው ፋኖ ኃይሉን ቢሰበስብና በጋራ የጋራ የህሉና ትግል ላይ አተኩሮ ቢሰራ የተሻለ ነው የሚሆነው። እስካሁን እንግዲህ በዚህ መንገድ የደረሰው ኪሳራነቱ ወደኋላ የጎተተው ጉዳይ በውል ይታወቃል። አሁንም ከዛ የበለጠ አደጋ ይዞ የሚመጣ ከሆነ ደግሞ እንግዲህ ባለፈውም በተደጋጋሚ እንደተገለጸው የኢሃፓን ታሪክ የሚደግም ነው የሚሆነው በአንድ ሮት ዓለም ቆመን እኛ ስንባላ በኛ መቃብር ላይ የድል ምሶሶውን ደርጋ ቆመን እንዳለችው ህይወት ተፈራ ከዛ የተለየ ነገር የሚመጣ አይመስልም። ብዙዎቻችሁ በዚህ ጉዳይ ላይ አስተያየት ሰጣላችሁ ወቀሳዎቹንም ሀሳቦችንም ተመልክቻለሁ። እንግዲህ ሌሎቹም ይህን ጥሪ በመቀበል በፋኑ አንድነት ላይ እያለ ይሉኝታ መስራት የሚገባችሁ መሆኑን ነው። ከዛ ባለፈ ያለው ጉዳይ የተወሰነ የቀኝ ኃይል የግራ ኃይል የሚባለው ህዝቡን ኃይሉን ከመበታተን ያለፈ የሚያመጣው ለውጥ እንደሌለው እሙን ነው። ይኸው መልክታችሁ ሰብሰብ ብሎ ደርሷል። ሌላው የጥንቃቄ መልክት አድርሳችኋል። ልዩ ኦፕሬሽን በሚል ሰሞኑን ከዘመቻ ጋር በተያያዘ በተለያዩ ቀጠናዎች የስልክ ልውውጦች ከወትሮ በተለየ ሁኔታ ለመገናኛ ቦታዎች ንባብ እንዲያመች በሚል ልዩ ክትትል እየተደረገባቸው ነው። የዘመቻው ቀጠና ተብሎ በተለዩት አካባቢዎች የስልክ አጠቃላይ እንግዲህ እንቅስቃሴዎቹም በዚህ ልክ ልዩ ክትትል እየተደረገባቸው ስለሆነ የስልክ ቅጂዎች እንዲሁም ደግሞ ስልክ መገኛ ቦታዎችን በማመላከት የሚኖረውን እንዲሁም ደግሞ የሚያመጣውን አሉታዊ ተጽዕኖ መለየት ጥንቃቄ እንዲደረግ እንግዲህ በድሮንም ከአየር ጥቃት አንጻርም ይህ መረጃ አድርሳችኛል። በእጅጉ አመሰግናለሁ። ሌላው እንግዲህ ከያዝኳቸው መረጃዎች መካከል ወታደራዊ ግዳጅ እና ፈሳዎች በተለያዩ አካባቢዎች ከዚህ ጋር የተያዙ የተለያዩ መረጃዎች ሊወጡ ነው የሚገኙት። አሁን በየቦታው ወላጆች ልጆቻቸውን ለማስቀረት ከሚሊሻ ጋር እየተደራደሩ በሚሊሻም ገንዘብ እየተቀበሉ ነው። ገንዘብ የሌላቸው ደግሞ ልጆቻቸው እየተወሰዱ ነው። ሚሊሻ ይህንን አጋጣሚ ለጥቅም ማግኛ እየተጠቀመበት ነው። ሀይቅ አካባቢ በቀን ከአንድ ሺህ ብር ጀምሮ የሚከፈላቸው ሚሊሻዎች በአመጡት ወጣቶች ልክ ገንዘብ እየተከፈላቸው ስለሆነ ያገኙትን ወጣት እያፈሱ እየወሰዱ ነው የሚል እንደዚሁ ጥቆማ አድርሳችኋል። እንዲሁም ደግሞ በሚሊሻዎች ልጆቻችሁን ስጡም ብለው ልጆች የሏቸውን ከተባሉ ገንዘብ እየጠየቁ ነው፣ ከፍተኛ ገንዘብ ነው። ወላጆችም ልጆቻቸው ውትድና እንዳሄዱባቸው ገንዘብ እየከፈሉ ነው ነው እየተባለው እንግዲህ የዚህ ላይ መነሳት ያለበት መሰረታዊ ጉዳይ ለምን ወደ ግዳጅ ተገባ የሚለው ነው። በደንብ ብልጽግና ሊገመግመው የሚገባው ጉዳይ ለምንድነው ወጣቶች ለሀገራቸው መዝመት ለሀገራቸው በፈቃደኝነት መዝመት ያልፈለጉት የሚለውን ጉዳይ በደንብ ብልጽግና ሊያጤነው ይገባል። ጉዳዩ ሀገራዊ ስላሉና የስልጣን ጉዳይ ስለሆነና የብልጽግና ስልጣን ለማቆየት የሚደረግ የሚከፈለው ዋጋ ትላንትም ከህዋት ጋር ዛሬም ደግሞ በተለያዩ ቦታዎች በኦሮሚያም በአማራም የታየ ያለው ጉዳይ እና ከራስ ህዝብ ጋር የመዋጋት የሚያስከፍለው ዋጋ እንዲሁም ደግሞ የውጊያውም ውጤት ፖለቲካዊ፣ ኢኮኖሚያዊ ወይም ደግሞ እንግዲህ ከግዳጅ አንጻርም የሚከፈለው መስዋዕትነት ውጤቱ ምንድን ነው የሚለው ጉዳይ ነው። ስለዚህ በርስበርስ በርስ ጦርነት ውስጥ እንግዲህ ደርግም ይህን አድርጎታል፣ ውጤት አላመጣበትም። ፖለቲካዊ መፍትሄዎችን መስጠት የተሻለ መሆኑን ማሳያ ነው የሚሆነው ይሄ እንግዲህ በገፍ በርካታ ስራዎች ሰልጥኗል። በርካታ የልዩ ኃይል ያድማ ብተና እንዲሁም በተለያዩ አደረጃቶች ሚሊሻንም ጨምሮ በሚሊዮን የሚቆጠር ኃይል ተንቀሳቅሷል። ለምንድን ነው ለውጥ ያልመጣ የሚለው ጉዳይ ለመገምገምና ወጣቶችን እያስገደዱ ወደ ወታደራዊ ካምፕ ከመውሰድ ባሻገር ያለው መነሻ ችግሩን መገምገምና ለችግሩ መፍትሄ መስጠት የተሻለ ነው የሚሆነው። በዚህ መንገድ እንግዲህ እብናትም እንደዚሁ ወጣቶች እያገቱ ወይም ደግሞ በግዳጅ እያፈሱ የሚወስዱ ሰዎች አሉ። ልጆቻችን ለምን ይወሰዳሉ ብሎ የጠየቁ ቤተሰቦችንም እየደበደቡ ነው ነው እየተባለው የወረዳው የወበናት ከተማ የቀበሌ አንድ አስተዳዳሪ ሞላ መሐመድ፣ ሚሊሻም እንደዚሁ አምባው ሙባረክ ምህረት፣ የወረዳው እንደዚሁ የአፈጉባኤ የወረዳው ባለስልጣን ነው ሃይማኖት ታደሰን እንዲሁም ደግሞ ደስ እየ ነጋሽና ፈጓዮ ጨምሮ እናቶች ልጆቻችን ልቀቁ በማለታቸው እናቶች እንዲታሰሩ እና እንዲደበድቡ እያደረጉ ነው። ይሄ መፍትሄ እንዳልሆነ በስም የተጠቀሱ ሰዎች ጨምሮ አጠቃላይ ብልጽግና መዋቅር መፍትሄው ከዛ ባሻገር እንደሆነ እንዲያዩት ነው። ይሄን ስም ማቅረብ ያስፈልገው በተለያዩ አካባቢዎች እንደዚሁ እገታዎችም አሉ። እገታም በተመለከተ እንደሁ የዛሬ የወጣ መረጃ አለ። ከሰሜን ጎንደር ከአምባ ጊዮርጊስ ወደ ደባርቅ እንቅስቃሴ ላይ የነበሩ የአመልድ ሰራተኞች ዛሬ ረፋድ ታግተዋል ነው የተባለው። ልዩ ቦታው ገደብ እየተብሎ የሚጠራ ቦታ ላይ ነው እየታገቱት። የታገቱ ሶስት ሰራተኞች እያንዳንዳቸው አንድ ነጥብ አምስት ሚሊዮን ብር ወይም ደግሞ አራት ነጥብ አምስት ሚሊዮን ብር ተጠይቆባቸዋል ነው የተባለው። ይሄ ህገታ እንግዲህ ተቀባይነት የሌለው ህገወጥ ድርጊት ነው፣ ሊወገዝ የሚገባው ነው። እንግዲህ ድርጅቱ ሰራተኞች አዳርቃይ ወረዳ የሚሰሩ መሆናቸውን እና ለበዓል ወደ ቤተሰብ ሂደው ሲመለሱ ወደ ስራ ቦታቸው ዛሬ ረፋድ የታገቱ መሆናቸውን ነው መረጃዎቹ የሚያሳዩት። ከሳምንት በፊት በተመሳሳይ በዚሁ ቀጠና የዳባት ሆስፒታል የህክምና ባለሙያዎች ታግተው ተወስደው በሁለት ቀናት ከታገቱ በኋላ ከከፈሉት ገንዘብ ጋር የተመለሱበት መንገድ ይታወቃል። ይሄ ጉዳይ እንግዲህ ይህንን በተለይ ሐኪሞቹን በማገት ሆስፒታሉ እንዲዘጋ ያደረጉትና የህዝብ ህዝብ ቁጣ እንዲቀሰቀስ ያደረጉ ወንበዴና ሽፍታዎች መጋለጥ አለባቸው ነው እየተባለው። ይሄ ጉዳይ ሂዶ ሂዶ እንግዲህ ማንን እንደሚጎዳ በደንብ መታወቅ ያለበት ጉዳይ ነው። በተለይ እውነተኛ ፋኖዎችን ከፍተኛ ዋጋ የሚያስከፍል ጉዳይ ነው። በፋኖ ስም የሚንቀሳቀሱ ወንበዴዎችና እና ይህንን ዝርፊያ እገታ የሚፈጽሙ ሰዎች በማህበረሰቡ ውስጥ እንዲሁም ደግሞ ለብልጽግና የፕሮፓጋንዳ ዘመቻ ምቹ ሁኔታ በመፍጠር በህዝብና በፋኖ መካከል እንደዚሁ ልዩነት ወይም ደግሞ መቃቃር እንዲፈጠር የሚያደርጉ ናቸው። ስለዚህ እውነተኛ ፋኖ ይህን ጉዳይ ተከታትሎ እርምጃ መውሰድ ያለበት ነው። ከአሁን በፊትም በተደጋጋሚ ወደ ጠለምት፣ በየዳ፣ ጃናሞራ እንደዚሁ የረዴት ቁሳቁሶችን ያቀርቡ የነበሩ የተለያዩ ዓለም አቀፍ ድርጅት ሰራተኞችም እዚህ ቦታ ታግተዋል። እርዳታም ተቋርጦ እንደነበርና በእናቶችና በህፃናት ላይ ሞት ደርሶ እንደነበር የመረጃ ምንጮቹ አስታውሰዋል። አሁን የተያዙት የአመልድ ሰራተኞች በአስቸኳይ ሊለቀቁ ይገባል። ይህንን ደግሞ ማድረግ የህብረተሰቡና የእውነተኛ ፋኖዎች ግዴታ ነው። ከዛም ማለፍ ሲል ደግሞ የመንግስት ጸጥታ ሰዎችም እንደዚሁ እጃቸው ካለበትም፣ እንዲሁ ሚሊሻዎችም በዚህ በኩል በተደጋጋሚ ስማቸው ይነሳል። ይህም ቢሆን በህዝብ ተጣርቶ ይፋ መደረግ ያለበት ጉዳይ ነው። እንግዲህ በተደጋጋሚ ነው ከጌታ ጋር እንደዚህ አይነት መረጃዎች እየወጡ የሚገኙት። ሌላው ወደ ቋራ ስንሄድ በቋራ እንግዲህ ለስድስተኛ ቀን ከሚያዚያ 14 ጀምሮ የቀጠለው ውጊያ አለ በመተማና በቋራ አዋሳኝ አካባቢዎች። ይህንን በተመለከተ የካራማራ ክፍለ ጦር ቃል አቀባይ ፋኖ ቴዎድሮስ የሚከተለውን መረጃ ደርሷል። በተደረገው ተከታታይ ዘመቻ በፋኖ ላይ የከፋ ጉዳት አልደረሰም፣ በተቃራኒ በመንግስት ኃይሎች ላይ ከፍተኛ ጉዳት ደርሷል ነው የሚለው። በመንግስታቶች ላይ የደረሰውን ጉዳት በተመለከተ በቀጠና የሚገኙ ሆስፒታሎች፣ ጤና ጣቢያዎች በቁስለኞች ተሞልተዋል። ተቃራኒ ፕሮፓጋንዳ እንደዚሁ መንግስት እየሰራ መሆኑንም እንደዚሁ ቴዎድሮስ ገልጾ፣ በዚህ ቀጠና ፋኖ ተደምስሷል የሚለው ፕሮፓጋንዳ እውነት አይደለም። ተደመሰሱ ከተባሉት ውስጥ እኔ የምገኝበት አለው። እኔ ግን ዛሬ ይኸው በህይወት አለው። ብልጽግና እንደዚህ አይነት ፕሮፓጋንዳዎችን እየሰራ ነው የሚገኘው በሚል ጉዳዩን አስተባብሏል። ዛሬም ሚያዝያ 19 ረፋድ በዚሁ በቋራ አይማ ባምቦሃ ሳሊሃ ደለጎ ተብሎ የሚጠሩ አካባቢዎች ብርቱ ውጊያ ተደርጓል። በውጊያው እንግዲህ በቡድን መሳሪያዎች ነገር በዙ 23 በድሽቃ የታገዘ እንደሆነ ነው እየገለፀው። በዚህ በእነዚህ መስመሮች የመንግስት ወታደሮች የአቅርቦት መስመር ተቋርጧል የተባለው ወደ ውስጥ ዘልቀው የገባ የመንግስት ኃይል የአቅርቦት መስመሩ ተቋርጦበታል። በሽማግሌዎችን በመላክ ከቀጠናው ለመውጣት የመንግስት ወታደሮችም እንደጠየቁ ጭምር ገልጿል። ይህን እንግዲህ የካራማራ ክፍለ ጦር ቃል አቀባይ ነው እየገለጸው። የመንግስት ኃይል ቁጥር አንድ፣ ቁጥር ሁለት፣ ቁጥር ሶስት፣ ቁጥር አራት ተብሎ የሚጠሩትና እስከ ነፍስ ገበያ ድረስ በዙ 23 በሞርታል በድሽቃ የታገዘው ውጊያ ላለፉት ተከታታይ ስድስት ቀናት ሲያደርግ ነው የቆየው። ከመተማ ከደለጎ እንዲሁም ከገንደ ውሃና ከሌሎቹ አካባቢዎች ሀይል በማንቀሳቀስ ጭምር ነው ይህንን ውጊያ እያደረገ ያለው። መሬት ላይ ያለው እውነታና ፕሮፓጋንዳ ላይ ያለው ጉዳይ የተለያየ ነው ሲል ነው ክፍለጦሩ ቃል አቀባይ የገለጸው። ፎቶዎቻችን በማሰራጨት እንደተደመሰስ ተደርጎ መሰራጨቱን ከሰዎች ሰምተናል። እኛ ከኔትወርክ አገልግሎት ውጭ ስለሆን ነው እንጂ የተለየ ነገር የለም፣ የደረሰም ጉዳት የለም ነው ያለው። እንግዲህ በዚህ ቀጠና እየተደረገ ያለውን ውጊያ ከውጊያው በተለያዩ ሁኔታዎች ከሌሎቹ አካባቢ ውጊያዎች እንግዲህ የሚለይ መሆኑንም ጨምሮ ገልጿል። ነፍስ ገበያ ቁጥር አንድ፣ ቁጥር ሁለት፣ ቁጥር ሦስት፣ ቁጥር አራት ጨምሮ እስከ እንግዲህ ሱዳን ኮሪደር ድረስ ያለውን ቀጠና የመንግስታት ለመያዝ የሚያደርጉት ከባድ ውጊያ ነው። ከዚህ አንፃር እንግዲህ በዓላማ የተለየ ዘመቻ ተደርጎ ልዩ እንግዲህ ዘመቻ የተደረገውም ለዚህ ነው። ሆኖም ግን ዘመቻው ተቀልሷል ሲል ነው የገለጸው። ወደ ደቡብ ጎንደር ደራ ስንመጣ ዛሬ ከሳብ በኋላ ከወጡ መረጃዎች መካከል አንበሳሜ ከተማ ዛሬ ረፋድ ከፍተኛ ተኩስ ነበር። የፋኖ ኃይሎች ከተማ ዘልቀው በመግባት እንደዚሁ በሚሊሻ በፖሊስ ላይ ጉዳት ማድረሳቸውን የጣና ገላውዴዎስ ክፍለ ጦር ቃል አቀባይ ገልጿል። ቃል አቀባዩ ሙሉ ቀን በመንግስት ኃይል ለስምሪት ከአንበሳሚ ወደ ፎገራ እንቅስቃሴ ሲያደርግ እኛ በሌላ አቅጣጫ ወደ ከተማው መግባት ነው ይህንን ልዩ ዘመቻ ያደረግነው ሲል ነው እየገለጸው። በተለይ እንግዲህ በወረዳው በተደረገው ዘመቻ ቁጥራቸው ብሎ ያልታወቁ የሚሊሻ አድማ ብተናና የፖሊስ አባላት ሙትና ቁስለኛ ሲሆኑ አራት የወረዳው ባለስልጣናት በፋኖ ተይዘው ተወስደዋል ተብሏል። አጠቃላይ ጉዳት እየጠራ ነው። በፋኖ በኩልም አንድ የሞትና ሰባት ቀላልና ከባድ ቁስለኞች መኖራቸው እንደዚሁ ተገልጿል። ከነዚህ መካከል የፋኖ የሚታወቀው ታዋቸው ሚሳይል እየተባለ የሚጠራ የፋኖ አባል ነው እንግዲህ በዚህ ውጊያ የሞት ጉዳት ያስተናገደው ብሏል። ሌላው በዚሁ እንግዲህ በደራ ሌላ መረጃ አለ ከስቴና ከስማዳ አካባቢዎች ተይዘው ለወታደራዊ ግዳጅ ወደ ብር ሸለቆ እየተጫኑ የነበሩ ሰማንያ ምልምል ወጣቶች መንገድ ላይ በተፈጸመ ጥቃት እንደዚሁ ተይዘዋል፣ ነው ከአጃቢዎቻቸው ጋር የሚለው ከመራፋኖ በጎንደር አንድነት ያሰራጨው መረጃ ላይ ነው። ይህን መረጃ ለማየት የተቻለው ልዩ ቦታው ገላውዲዮስ ተብሎ የሚጠራ ቦታ ነው ብለዋል። ይህንን በተመለከተ ከአካባቢ የመረጃ ምንጮች ለማጣራት የተደረገው ሙከራ አልተሳካም። የአማራ ፋኖ በጎንደር ግን በዘመቻ የአርባኛ ቀን የዘመቻ ውሎ ሪፖርት ላይ ይህንን ገልጿል። በተለያዩ አካባቢዎች ወጣቶች እየተያዙ ወደ ውትድርና ማሰልጠኛ ጣቢያዎች እየተጫኑ ነው የሚገኙት። እንግዲህ ከሰማንያ በላይ በሁለት ተሽከርካሪዎች ሲጓዙ የነበሩ ምልምሎችን እስከና ጃቢዎቻቸው ተይዘዋል ነው እየተባለው። ወደ ጃዊ ስንሄድ ጃዊ ኩምበር በተባለ ቦታ ዛሬ በጠዋት የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ የደረሰው ጉዳት አልታወቀም ነው የተባለው። የመንግስት ወታደሮች ከፈንድቃ ከተማ ከወረዳው ከጃዊ ከተማ ወደ ኩምበር ወታደሮችን ጭነው ተሽከርካሪዎች እንቅስቃሴ ያደርጉ በተሽከርካሪዎች ላይ ነው ጥቃት ተፈጸመው የደረሰው ጉዳት አልታወቀም ተብሏል። ሰሞኑን እንግዲህ በዚህ ቀጠና እስከ ቋራ ድረስ ባለው አካባቢ ከባድ ውጊያ ሲደረግ ነው የሰነበተው። ጃሂማላ ተብሎ በሚጠራው አካባቢ በነበረው ውጊያ የመንግስት ወታደሮች እንግዲህ በርካታ በርካቶች ሙትና ቁስለኛ መሆናቸው ከነዚህ ወታደራዊ መሪም ጨምሮ እንደዚሁ ስለመገደሉ መረጃዎች ጠቅሰው፣ በዚህ ምክንያት ተጨማሪ ኃይል ወደ አካባቢ ያስገባው መንግስት ኃይል በብዙ የገጠራማ አካባቢዎች ዛሬ የእግረኛ ስምሪት እያደረገ ነው የሚገኘው ብለዋል። ሰሞኑን ለቋቸው ወጥተው የነበሩ ቀበሌዎችን ጨምሮ በተለያዩ ቀበሌዎች በርካታ የመንግስት ኃይል የእግረኛ ስምሪት ወስዷል። አንድ የጋሪ አሽከርካሪ ደግሞ ጋሪ ሰራተኛ የነበረ የጉልበት ሰራተኛ በመንግስት ወታደሮች ተገድሏል። ከሰሞኑ አንጻር በአካባቢው ውጊያ የለም። የመንግስት ወታደሮች ከፍተኛ ስምሪት ወስደው እንቅስቃሴ ውስጥ ቢሆኑም ያጸፋም ሆነ ሌላ ውጊያ አልተቀሰቀሰም በአካባቢው ተብሏል። ሌላው በሞጣ ቀጠና እንደዚሁ ከግንደ ወይን ወደ ቀራኒዮ መስመር ዛሬ እንቅስቃሴ ላይ በነበረ የመንግስት ኃይል ላይ በተፈጸመ ጥቃት እንደዚሁ ጉዳት ደርሷል። የደረሰው ጉዳት አልታወቀም። የመንግስት ወታደሮች ወደ ግንደ ወይን ተመልሰው ገብተዋል ነው የተባለው። በዚሁ በሞጣ ቀጠናም እንደዚሁ አስተር ወይ ዜማ ተብሎ የሚጠራ አካባቢ ማለዳ ውጊያ ነበረ። በዚህ ውጊያ የደረሰው ጉዳት አልታወቀም። እነዚህ እንግዲህ ከሳት በኋላ ያሰባሰብኳቸው አጫጭር መረጃዎች ናቸው። ወደ ሌሎች መረጃዎች ስሄድ በደሴ ከተማ አቅራቢያ አዘዋ ተራራ ተብሎ የሚጠራው አካባቢ ተቀስቅሶ የነበረው እሳት በቁጥጥር ስር መዋሉን ነው መረጃዎች የሚገልጹት እንግዲህ እነዚህ ለዚህ ሰዓት የያዝኳቸው መረጃዎች ናቸው። ከነዚህ ባሻገር በአስተያየት ልመለከተው የፈለጉት አንድ መረጃ አለ። የአማራ ክልል አዲሱ የፖሊስ ኮሚሽን ኮሚሽነር ለመንግስት ሚዲያዎች በሰጠው መግለጫ እንግዲህ በነሱ አገላለጽ ጽንፈኛ ይፋኑ ኃይሎች የሀሰተኛ ፕሮፓጋንዳ እያሰራጩ ነው፣ ንጹሐን ተገደሉ በሚል መረጃዎችን እያሰራጩ ነው ሲል እንግዲህ ለመንግስት ሚዲያዎች ይህንን ለማስተባበል ሞክሯል። በዚህ በኩል እንግዲህ አያሌ መረጃዎችን ማቅረብ ይቻላል፣ በየቀኑ በንጹሃን ላይ የሚፈጸሙ ግፍና ሰቆቃዎችን ይሄንን እውነት መካድና መለወጥ አይቻልም። ንጹሃን ተገደሉ ተብሎ የሚወራው ሀሰት ነው የሚል እንግዲህ ክህደት ነው በሚዲያዎች እየተገለጸው፣ ይሄ መሬት ላይ እንግዲህ በርካታ መረጃዎችን ማቅረብ ይቻላል። በየቀኑ እንደምትከታተሏቸው መረጃዎች በተለይ በንጹሃን ጉዳት ላይ ትኩረት ሰጥተው የሚሰሩ ሚዲያዎችን የኔ ሚዲያ ጨምሮ የሚወጡ መረጃዎችን ማጣራት ይቻላል። ሌሎች ገለልተኛ እንደዚሁ ዓለም አቀፍ የሰብአዊ መብት ድርጅቶች የሚያወጡአቸውን ሪፖርት መመልከት ይቻላል። ሰሞኑን ቢቢሲን ጨምሮ ሌሎች ሚዲያዎች ያወጧቸዋሉ እንግዲህ የሕክምና ዶክተሮችን ጭምር በተሽከርካሪ ላይ ድንገተኛ ጥቃት በመክፈት የመንግስት ወታደሮች የረሸኑበት የገደሉና የጨፈጨፉበት ሁኔታ መሩቅ አይደለም። ሚያዝያ 16 ሰሜን ሸዋ መራ መራቤት የሆነው እንኳ የበቂ ማሳያ ነው። በንጹሀን ላይ የሚፈጸመውን ጭፍጨፋ እንግዲህ በዚህ በአደባባይ መካድ ግን ነገ ከተጠያቂነት የማያድር መሆኑ ሊታወቅ ይገባዋል። ሰዓት የነበሩን ያጫጭር መረጃዎች እነዚህ ናቸው። መልካም የእሁድ ምሽት እንዲሆንላችሁ መኛለሁ። መልካም ጊዜ።